አሰላም አለይኩም ወራህመቱላሂ ወበረካቱህ ድማ የተከበራችሁ የኑ ብላ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ናችሁ እንዲሁም ክርስቲያን ወገኖችን ሰላም በያለሁ፣ ሰላማችሁ ብዝዝት ይበልልኝ በያላችሁበት እና እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋ ሁሉ ሰላም አልሐምዱሊላ ሽኩር

ዛሬ ደግሞ በጉጉት እየጠበኩኝ ሊታራቁ ነው እያልኩኝ እንዲ በጉጉት ስጠብቅ ምን ይሆነ ኔ ወንድና ሴት ሊመለያ ነው ምናምን ሲሉ እኔ ራሱ ፕራንክ ነው ብዬ ነበር። ሀቂቃትን ላብርሽና ሮታ ምናምን እያሉ ያንን ሲያዘገጃጁ ፕራንክ አድርገውነ ነው ብዬ ነበር። እስከ ዛሬ አብርሽን ስንሳደብ ገርመነ እያልኩ ቪዲዮ እንዴት ብዬ ልጨርሰው ያኔ አሸን ፍራንክ ነው ሊሉ ብዬ ማለት ነው። እንዲሁ ፍራንክ ሁን ብዬ አስቤ ነበር። ግን ፍራንክ ሳይሆን ካራ እና አብሬሽ እና ሩታዬ መልካም ወንድ ልጅ እንዲያረገዘ ተናገሩ ማለት ነው። በጣም ደስ ይለን። አብርሽ የልቡ ደርሷል። ወንድ ልጅ ሁን በጣም እፈልጋለሁኝ ምናምን ብሎ ነበረ። እንዲያለውም ወንድ ልጅ ሆነለት። ማሻአላ ተባረከላ። እንደሰው ባሰበው ሲያድ እንዴስ ይላል ግን፣ እኛ ሴቶች ያው የሁላችንም እንትን ጥያቄ ባይሆንም እንዴኒ እንዴኒ ሲል የመጀመሪያ ሲል ሲሆን እኔ በጣም ነው ደስ የሚለኝ ከመላችሁ በላይ ማለት ነው። አሁን ሩታዬ እሷም ሴት ነው የምፈልገው አለች፣ ግን አልሆነም። አብርሽ ነው የበለጠው ወንድ ልጅ ብሎ ነበር። ወንድ ልጅ ሆነለት። አብርሽ ወንድ ልጁን አዲ አብሮ ማሳደግ ሲገባው እንቀርን ቀር ያና ዋጋ እና አብርሽ ታረቁ ታረቁ ታረቁ እያልን ነው። ቢታረቁ ተስፋ ነበረና ኢንሻአላ መቼም ልጃቸውን ያቸውን ወለዱና ሊታረቁም ይችላሉ። አይቃ አይታወቅም። እና ሩታዬም ከዛ ወዲህ ራሱ ቪዲዮ አሰራች። ምስኪን ወደ ፋሚሊ ሄዳ መሰለኝ ይመሰለኝ ዳህር ምናምን ብላ ነበር። እንዲሁ በሚዲያ ሄዳና መሰለኝ ብቅ ብላ አታውቁም ነበር፣ ዛሬ ብቅ ብላለች። ሩታ ቆንጆ ማለት ነው። እና በጣም ደስ ይላል። ሩታዬ ደግሞ በሰላም ወልዳ የምናያ አድርገና ምክንያቱም የበጉጉት ነው የምጠብቀው እሷን ደስታ ማለት ነው። የሰው ደስታ የሚያስደስተው እኔ ማን ነው ከቶ? የሩጣ ደስታ ኔ በጣም የሚያስደስተው። አሸን እስቲ ተከየሉ ዘጠኝ ወርሞ እንዴት እንደተዋጋዩ የውመር ምርመራ ሰከሪያ እንዴ ብቻ ነው እንጂ ሆርኩ ታዛውጂ መቻ ብር ይህ እንኳ ማለት ለሱ በጣም አስጠያፊ ነው። ዘሊ ዘጠኝ ወር ሙሉ ሌላ ሰው ጋር እየሄደ ይቸክ ማራግ ማለት ከባድ ነው፣ ከምነግራችሁ በላይ ማለት ነው። ይሄን ሁሉ የተጋፈጠ ጀግና ናት እሷ ማለት ነው። እና እንደዚያ ስለሆነ በሰላም ወልዲያ እስከምናይ ሁላችንም በጉጉት ያን የምትወዷት ዝሮ በጉጉት ተጠብቋት ይሆናል። እንሻአላ በሰላም ተወልዲያለች ብዬ ተስፋ አለኝ እና ደግሞ

እንዴዛ እየሆነ የሀረካት እያሳየ ብዙም ድካሜብኝ አይላትም ነበር፣ አፈለጋት ማለት ነው። እሷ ግን ብዙ የዲካሚ ነው ያለ ሄርሜላ ተብዩዋ፣ እሱ ግን አልተዋጠለትም። እስካሁን ድረስ በቪዲዮ በምናየው የሚወድ ፍቅረኛ እንዴዛ አይደለም፣ የሆነ ልቡን አልሰጣትም። ግን እሷ በጣም ካፋለይ፣ እስኪ እናያን እስከ መጨረሻው

ሩታዬ፣ በሰላም ተውለድ እና ሲሆን ታርቀው ምን ያድርገን። ይታረቃሉ የሚለው ነው። እኔ መቼም ጠብቁ ብቻ። ይርሚልና ብርሽ ይታረቃሉ። በሰሞን ውስጥ ኢንሻላህ ይታረቃሉ የሚለው ሐሳብ አለ። ታርቀው ተደስተው ምን ያድርገን።

እና በጣም አሪፍ ግን የማመሰግነው ሁላችሁንም የዛ ሁንዳ ራሽሪያ እያላችሁ በምትከታተሉ በጣም የማመሰግናችሁ በጣም የማወዳችሁ ከኔ የበለጠ ደግሞ አለህየው የዲቪስ ያርግልኝ። ሁላችሁን የማከብራችኋለሁ። አይት በትን ቃላት የለኝም፣ እውነት ቃላት የለኝም። ስጠፋ በግድ እየገባችሁ ሆነች ጠፋሽ እያላችሁ በምጠይቁኝ፣ እውነት ትናንትናን በስቲያ በጠፋ ስንት ሰውነ የጠየቀሽ ስብሃን አለ እና አሁን ላይ በጣም ነው የምወዳችሁ የማከብራችሁ። ስጠፋም ጠፋሽ እያላችሁ ብለው የምትጠይቁኝ በጣም ከምንም በላይ ነው የማመሰግነው። እኔ ጠያቂዎች ዩቱብ ጥቅሙንም ባናገኝ ነው ብዙ ጓደኛዎች ብዙ ህዝቦች አፍርተናል እና በጣም ነው ደስ የሚለኝ እውነት ስንት መልካም እና እንደዚያ ስለምትሉኝ አይዞች ስለምትሉኝ ከጎኔ ስላላችሁ በጣም ነው የማመሰግነው፣ በጣም ነው የማከብራችሁ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ያለ ሰላም እዝነት አይለያችሁ። ሁላችንንም አላህ ይጠብቀን። አብሩ ጀዛኩምላ ሀይር መልካም ቀን ይሆንላችሁ። ሁላችሁም አሰላሙ አለይኩም ወረህመቱላሂ ወበረካቱ